ሲናስ ከራቼ የቅርብ ጊዜ ትውስታችን የሰይፉን ውለታ ረሳችሁ፣ ውለታ ቢስ ቆሻሻ ማለት ሰላም ዩቲዩብ ዛሬ እኔ ምንም የማልልበት ቪዲዮ ነው ይዤ መጣሁ። ምክንያቱም ብዙ ነገር ውስጥ ሊከት የሚችሉ ናቸው። እኔ ራሱ ከቪዲዮዎች ላይ እናንተ ማየት የሌለባቸውን ፓርቶች ቆራርጬ ከቪዲዮ ላይ አውጥቼ ነው ማቀርብላችሁ እና ያን ያህል ብዙ ቪዲዮ ላይ ካላወራሁበት እንዳይደብራችሁ ለማለት ነው። ቪዲዮ ላይክ እና ቻናሉን አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ይጀምሩት። ወደ ቪዲዮ ወይ አዶናይ ማ ለሾው ለሾው አንድ ጭቀጠና ያለ መልስን የመለሰልኝ ዮኒ ማኛን ለምን አቀረብከው? ያ አም አዶናይማ ዮኒ ማኛ ለምን ቀረበ? እኔ እኮ የሶሻል ሚዲያ ንጉስ ነኝ። ለዛ ነው የቀረብኩት። ንጉስ ነገስታት የሶሻል ሚዲያ ነገስታት። እንግዲህ ቤተሰብ ያን ያህል ሙሉን ያላሳየዋቸው ምክንያት ብዙ መባል የሌሉባቸውን ነገሮች ስላለ ነው እና እኔ ደግሞ እንደዛ አይነት ቪዲዮን ማሳየት አልፈልግም፣ ለእናንተ ቤተሰቦቼ ማለት ነው። ማስተካከል ይቻላል። ሌላው ሰይፉ ሰይፉ ፋንታሁን አድርሱልኝ። ሰይፉ ፋንታሁን በዘረኝነት ማንም አቀ እኔ ደቡቦች በጣም ማዝ ነው። አንድ ነገር ልንገራችሁ በጣም ነው የምወዳችሁ። ሶስት የድቻ ልጆች ስላነሳ አዶናይ እሱ ባልሰራው ስራ እሱ ባልሰጠው ገንዘብ እሱ ምንም ባላረገው ነገር እውቅናውን ተጠቅሞ በሌሎች ገንዘብ እንዲሰጡ ስላደረገ ብቻ የደቡብ ልጆች በሙሉ አዶናይ ልዩ ሰው ነው እያላችሁ አላችሁ። እኔ ዩቲ አስታውሳለሁ። ለምንድን ነው ደቡብ ላይ ደቡብ ላይ ለተራቡት ጌዶ ጌዶ ማህበረሰብ ነው፣ ጌዶ ነው ለጌዶ። ጭቃ ውስጥ እየገባች ከጭቃ እየወጣች ጎፋ፣ ጎፋ ቴንኪው ጎፋ ላይ ጭቃ እየገባች ጭቃ እየወጣች እየወደቁ እየተነሱ እህቶቻችን ለጎፋ ሲረዱ የነበሩ ገንዘባቸውን ይዘው ሄደው ሲያረጉ የነበሩ እነ ዩቲን ትታችሁ ይ ታ ባለጌን አምጥታችሁ ሶስት ድቻዎችን ለሌላ ሰው ስለሰጠና እንትን ስላደረገ በጣም በቃ የደቡብ ምናምን ውደዋል ነው፣ በዚህ ወጥቶ በዚህ ወርዶ እየተባለ ሲጨፈርለት ዋለን እና ትረሳላችሁ። ውለት አትርሱ። ዩቲ በጣም ጀግና ነሽ፣ ጀግና፣ ጀግና፣ ጀግና ነሽ። ምንም ያልሰራ ሰውዬን ግን ሰማይ ሰቅላችሁ ምን አረጋችሁት? የውሸት የውሸት ተጫውታችሁበትና ዩቲ እውነት ጭንቅላት ካላችሁ ድራማ የሰራች ኢትዮጵያ ላይ ብዙ ነገር ያረገች በአንድም ነገር ላይ ብዙ እንዲያውም ሰይፉ ላይ ተቀርባ ነው የወሊሶ ልጅ መሆኗ የተናገረችው። እና ከዛ የለም ሰይፉ እንግዲህ ቤተሰብ ብዙ እንትኖችን የሚዩት እያደረኩ ካስቸገርኳችሁ ብትሰሙትም ጥቅም ስለሌለው በሚለው ነው። እና በባለፈው ቪዲዮ እንዳልኩት ዩቲም ጎበዝ ነች፣ አዶናይም ጎበዝ ነው። ግን የሚገናኙበት ኮንተንታቸው የተለያየ ነው። ቤተሰብ ይህንን እኮ ነው ልትስማሙበት ያልቻላችሁ። ዩቲም ሰራው ሌላ፣ አዶና የሚሰራው ሌላ። የቦት ሲስተም ያመጣው ችግር ሁለቱን እንዲህ እንዲተያዩ እየተደራረገ ነው ያለ። እነዚህ ሰዎች አሁን በአካል እዛ ሲገናኙ አሁን እንዴት ሊሆኑ ነው? አዶናይ እንደዚህ ነው ምናምን ከተባለ ለሁለቱ ጥሩ አይደለም ማለት እነዚህ ሰዎች በስራ ይገናኛሉ፣ በብዙ ነገሮች ይገናኛሉ። አብረው ብዙ ስራም ወደፊት ይሰራሉና ኮንተንታችሁ ግን የተለያየ ነው። ከፈለጋችሁ የዩቲን አስላይም አካውንት ገብታችሁ የሚሰራውን ቪዲዮ፣ የአዶናይም አካውንት ላይ ገብታችሁ የሚሰራውን ቪዲዮ ይሁን አይገናኝም፣ ሰማይና ምድር። የቦት ሲስተሙ ነው ችግር ያመጣው። ልጆቹ እንደዚህ እንዲታያዩ ማድረግ ጥሩ አይደለም በሚለው ነው ያዶና አድናቂዎች ያቀርቡለታል። በአነጋገር በድርጊት በብዙ ነገር የተወላገደውን ሰውዬ ጀግና ያልነው ቀን ምንድን እሺ ጋይስ ይሄ ፖስት ሰይፉ ጋር እንዲደርስ ሁላችሁም መቶ መቶ ጊዜ ሼር ኮፒ ሊንክ አርጉት። እንደ ሰይፉ አሁን ሰይፉ እንደተናገረው እና እንደዚህ አይነት አስተሳሰብ ያላችሁ ማለት ሰዎች ላይ እንከን ስታገኙ ኦር ሰዎች ሀጢያት ሰሩ ብላችሁ ስታስቡ ለሚዲያ ፍጆታችሁ የምታደረጉ ሰዎች እናንተን ሳስብ በመጀመሪያ ወደ አይምሮ የሚመጣው ምን እንደሆነ ታውቃላችሁ? የእግዚአብሔር ምሕረት ነው። የስንት ሰውን ጉድ፣ የስንት ሰውን ገበና፣ የስንት ሰው ሀጢያትን እያወቀ እግዚአብሔር አልፎ ገበናችን ለሰው አይሰጥም ሲቀጥል ወደ አዶናይ ስመጣ አዶናይ የተናገረው ነገር ስለ ሴት ጋ ያወራው ከመጥፎ አንግል አይደለም፣ ሰዎች እንዲማሩበት ነው። አንድ የስነ ልቦና ኦር ደሞ ዶክተር ብታመጣ ያንን ታወራለች፣ ማስተርቤሽን ሰው እንደሚጎዳ ምናምን። ሲቀጥል እኔ እዚህ ቲክቶክ ላይ አዶናይ አሁን ለምሳሌ ድሮ ያኔ ገንዘብ በመሰብሰቡ ለሱ ከዛ ሀብታም ልጅ ሆኖ በመገኘቱ ስለ ሴቶች ቅበጪ እሳይ ምናምን ምናምን በአንዳንድ በብዙ ነገሮች ላልስማማ እችላለሁ ከአዶናይ ጋር ግን ስለ አዶናይ መስክር ብባል አዶናይ በጣም ካይንድ ነው። በጣም ፖላይት ነው። ጨዋ ሰው ነው። ንግግሩ ራሱ እኛ እንሳደባለን እኮ እሱ አይናገርም። ሰዎችን ሲሳደብም አይቼው አላውቅም። ያን እንደ ኔጌቲቭ ነገር ከወሰዳችሁበት ወሰዳችሁ። ግን ለአደባባይ ለሚዲያ ፍጆታ የምታደረጉ፣ ሳይፉ አንተ ፕሮግራም ላይ እኮ ከአዶናይ የባሱ ሰዎች ቀርበዋል። ዮኒ ማኛ ቀርበዋል። ባሏ ልጆቿን እንዳያያረገች ሴት ቀርባለች። ሶስት ልጅ ወልዶ ከሚስቱ ከሌላ ጋር ሲማግጥ የነበረ ሰውዬ ቀርበዋል። ስንት ዘፋኝ የሴቶችን ህይወት ያበላሸ ሰው ቀርበዋል። ይልቁኑ ደግሞ እናቶችን ያስለቀሰ ወይ ብዙ ነገር ያደረገ ሰው ቀርቧል። በፖለቲካውን ብትሄድ ደግሞ ሶስት መንግስት ተቀያይሯል። አንተ እዚህ ፕሮግራም ከጀመርክ ስንት ሰው ቀርበዋል። የስንት ሰው እንባ ያለበት ሰው፣ በጣም ብዙ አይነት ሰው እኮ ቀርቧል። አንተ ጋር ወንጀለኛ ቀርበዋል። ብዙ ቀርቧል። አዶናይ ሴጋ ስላለ ብቻ ነውር ነው ተብሎ እንደዚህ እንዴት ይሆናል? ሁሉንም ተው። አሁን በቅርብ ያቀረብካት ዩቲናስ ከራቼ ጋር እኮ የቅርብ ጊዜ ትውስታችን እኮ ስለ ጀላቲ ሲያወራል ነበር፣ ጀላቲ መጥባት ምናምን ምናምን። ለምንድን ነው የአንዳንድ ሰዎችን ኃጢአት ወይ የአንዳንድ ሰዎችን ድክመንት ከእኛ ጥንካሬ ጋር አያይዘ የምናወራው? ለምንድን ነው ለምን አንተውም? የሰውን ኃጢአት ለምን እናጎላለን? ወይ ለምን ፈልገው ለሚዲያ ፍጆታ ለምን እናውላለን? እኔ ሰይፉ በጣም ነበር ማደንቅ። ከድሮ ጀምሮ ነው የምከታተልህ፣ ግን እዚህ ጋር ስህተት ሰርተሀል። አዶናይ በጣም ፖላይት ሰው ነው። የምሬ ነው ብላችሁ ብዙ ማያግባባችሁ ሰው ነገር ሊኖር ይችላል፣ ከአዶናይ ጋር። ግን አዶናይ መጥፎ ሰው ነው ወይ ደግሞ ሰዎች የሚንቅ ሰዎች የሚሳደብ ለሚዲያ የማይሆን ሰው ነው ማለት አትችሉም። በጣም ካይንድ ነው። እና እዚህ ጋር በጣም ትልቅ ፋውል ነው የሰራው። እንደዚህ የምታረጉ ሰዎች ደግሞ እግዚአብሔር የላችሁ። ሁሉንም ያይ አምላክ ማህሪ ሆኖ ተቀምጦ ሳለ እናንተ ብዙ ኃጢአት የምትሰራ በብዙ ኃጢአት የተሸፈነ ነገር እያላችሁ የሰውን ጉድፍ እያወጣችሁ እንዲህ ነው እንዲህ ነው። በጣም ነው የሚያስጠላው። በጣም አንድ ሰው ስለተናገረ ወይ ስለተሳደበም አይደለም መጥፎ የሚባል በአካል መጥፎ ነገር የሚያረግ ሰዋል። በጣም ብዙ መጥፎ ነገር የሚያረግ ሰዋል። እነሱን እያቀረባችሁ መታችሁ እከሌኮ እንዲተናገረ እንዲህ በጣም ነውር ነው። ሸሚነ ሼር ኮፒሊንክ አርጉለት ኤቭሪዋን። አዶናይ ጥሩ ነገር እየሰራ ነው። አሁን በርታ፣ በዚሁ ይቀጠልበት እንዲሁም ሁላችሁም እየሄዳችሁ እሱም ምረጡት። የምር ይገባዋል። ይመቻችሁ። አመሰግናለሁ። ሼር ኮፒ ሊንክ አርጉልኝ። ቴንክ ዩ እኔ የደበራችሁ ሰዎች ምንም ማድረግ አልችልም። ምክንያቱም አዶናይም እኔ እንጃ፣ እንደዚህ አሁን ለምሳሌ ባደረገው ነገር የሚደብረው ብዙ ሰው አለ። ሶሻል ሚዲያ ላይ ብዙ ጊዜ አይቻሉ። ማለት ልጆች ፊት ለፊት መባል የሌለበትን ነገር እያለ ነው ያለው ምናምን፣ ብዙ ነገር የምሬ ነው። እኔ አሁን ለምሳሌ ከዚህ በፊት የሰሯቸውን ሶስት ቪዲዮዎች ምናምን ካያችሁ የሆነ አዶናይን ምናምን እንትን ልለው ምናምን ነገር እየመሰላቸው ያለሁት ግን፣ እኔ እዛ ላየሁትን ነገር ከእናንተ ጋር ብረ ብዬ ወደዚህ ዩቲዩብ ቻናል የማመጣው ማለት ነው እና ቤት በጣም የሚገርም ሰው ሩ ጀምሩ ግን ትና እንዳለውም በአንድ ነገር ደግሞ ብዙ ሰው የማይስማማው ነገር አለ ግን እሱ ያው ራሱን ፐብሊክ አድርጎ እንደዚህ ያደርግ ነበረ ምናም ምናም ስላለ ነው እንጂ ሁሉም ቤት ያለ ነገር ነው እና አዶናይን ቦት እዚህ ያላችሁ እንግዲህ የምታዩ ሰዎች ካላችሁ አዶናይን እየገባችሁ ቦት አድርጉት ቦት ያደረጋችሁ ደግሞ ድጋሜ ሀያ ብርም እየከፈላችሁ ቢሆን ቦት አድርጉ ይህን ቻናልም ሰብስክራይብ ማድረግ እንዳትረሱ ላይክ ማድርጉ አሳብ አስተያየታችሁንም ኮመንት ላይ ያስቀምጡልኝ እኔ እያዩት እንግዲህ ማስተካከል ያለብኝንም ማስተካከላለ አሪፋሪ ቪዲዎችንም ወደ እናንተ ለማምጣት እንደምታዩት እንግዲህ ዮኒ ማኛ እንግዲህ ኒንጃ ምን እያሰበ እንደሆነ አላውቅም። በተደጋጋሚ ብዙውን ጊዜ ስለ አዶናይ ማይሆኑ ነገሮች ይላል። ከነዛ ቪዲዮዎች መካከልም ይሄ አንደኛው ነው። ማለት ማለትነውልቀባልእንደሱ አላወቅኩም ነበ የማያውቀው ነገር አለ እንደ ሴት የማይቀባው ነገር አብራችሁ ትቀባላችሁ። ቆንጆ ከፈለግ እሱና ምትፈልግ ወይስ ምርጥ ወንድ ነው ምትፈልግ? ምርጥ ወንድ ልጅ አይመቻኝም፣ ይቀርታ አይመቻኝም። ምስ በምንድን አላውቅም አንዴ ከአንቺ የበለጠ ይቁላላ ነው። ካልተመቸሽ እኮ በቃ አለማየት ነው። ዝም ብሎ እዚህ ፐብሊክ ላይ መጥቶ አይመቸኝም፣ ምናምን ደስ አይ ካልተመቸሽ፣ ፕራይቬት አርገሽ ጉዳዩን እንደማይመቸኝ እዚህ ፐብሊክ ላይ ወጥቶ አይመቸኝም፣ እንትና እንደዚህ እንትና እንደዛ ነው። እንዲህን የሚቀባው ወደዛ እናንተ ቁጭ ብላችሁ ስለሷ፣ እሱ እዚህ አባ ፒፕልን እያስደመመ ያለ ሰው ማድረግ አይቻለ። የማይመችሽ ከአንቺ የበለጠ ነው የሚቁላለው። በምን ልትግባቡ ነው? የሆነ ፓርቱ በጣም ለሴቶች በጣም እንትን ይላል። ያበዛዋል ለሴቶች ሴቶች፣ እንደዚህ እንደዚህ ያድርጉላቸው፣ እንደዚህ ያድርጉ። በጣም ለሴት ልጅ ተቆርቋሪ ሆነ፣ ያናጭተኛል። በጣም የውሸት እኮ ነው። አሪፍ ነው መደገፉ፣ ግን የሱ በዛ በጣም። አዶናይ ጋር ብትጋቡ ደስ ይለኛል። አብራችሁ መስታወት ላይ ቆማችሁ ስትቀባቡ ጥሩ እንደዚህ አይነት ወንድም ያሉት ይሄን ኮንቱር ተቀብዬ እያለ ይነግርሻል እኮ ይሄ ሜካፕ ጥሩ ነው፣ ይሄ እንደዚህ ነው እያለ ይነግርሻል። እንደዚህ አይነት ባል ስጥ ነው። ይገረብኝ አልፈልገም አይደለም እና ቤተሰብ እንግዲህ እንዳያችሁት ነው፣ ሰሞኑን ሰይፉ ፋንታውን ላይ ቀርቦ ነበረ። እንደዚህ አይነት ሰው ሰይፉ ፋንታውን ላይ ይቀርባል፣ እንደ አዶናይ ሰው ደግሞ አይቀርብ የሆነ እንትን ይደረጋል ማለት አዶናይ ያን ያህል አያስፈልጉ፣ በቃ ቦታ አድርጉት ምናን አግዙት አያስፈልጉ። እና የሌሎች እገዛ የማያስፈልገው ሰው ኢትዮጵያ ውስጥ ቢኖር አዶናይ ብቻ ነው። አዶናይ ከጠየቃችሁኝ መልስ የመለሰው ዮኒ ማኛ፣ የሶሻል ሚዲያ ኪንግ ሰይፉ ፋንታውን ኪንግ ነው። ወደ ለሌላ አይመልስም አዶናይ ይስማር ሌሎች ቀጥቅጠውታል። ለማን ይመልሳል? ለማን ይመልሳል? አይመልስም። ዮኒ ማኛ አለ ሰይፉ ፋንታሁን አለ። የሰይፉን ውለታ የረሳችሁ ውለታ ቢስ ቆሻሻ ማለት ነው። ሰይፉ ለመቅዶኒያ ስንት ቀን ሙሉ ኦፊስ ሆኖ እየተኛ እየተንደባለለ አንድ ቢሊዮን ብር ያሰባሰበ ወንድማችን ነው ሰይፉ ፋንታሁን። በዚህ ባዶ የተነሳ ሲሰደባየው ሌላውን ተውት፣ ሰይፉ ያደረገው ሌላውን ተውት፣ ለመቅዶንያ ብሎ አንዶር ሙሉ የተኛ ኦፊስ አድርጎ ጓደኛ የተባለን ጠርቶ አለም ላይ ያለ ተጽዕኖ ፈጣሪ የተባሉትን ኢትዮጵያውያንን ጠርቶ አንድ ቢሊዮን ብር ያሰባሰበ ለመቄዶንያ ሰይፉ ፋንታሁን ይባላል። ማንም እሱን የመናገር ሞራል የለውም። ማንም ኢትዮጵያዊ ሞራል የለውም። ግን አበሻ ሾርት ሜሞሪ የማያነብ ስለሚበዛ ስለሚበዛ ገዝፏል። ለዚህ ለአዶና ሰይፉ ይሰደባል። ሰይፉን የመናገር ሞራል ያለው ኢትዮጵያዊ የለም። አንድ ቢሊዮን ብር ስንት እንደሆነ ታውቃላችሁ? አዶናይ ሰሞኑን እግዚአብሔር እግዚአብሔር መጫወት ጀምራል። በሰላም ነው። ሰግጡ ስትል አልነበር? እንዲህ ሰግጥ ሰግጥ ሰግጥ ስትል አልነበር? እንዲህ ወደ እግዚአብሔር መቻል ስምን እንኳን ለየትም አታውቅ ልጅ ነህ። አዶናይ ማለት ምን አይነት ስም ፕሮፌት እዩ ጩፋ የነገረ ስምን ስምን እሱ ነው ያስታወሰህ። ስምን ያስታወሰህ ፕሮፌት እዩ ጩፋ ነው። ስም ማን እንደሆነ ታውቃለህ ብሎ ነው ያለህ አዶናይ ሰግጥ ሰግጥ ሰግጥ ሰግጥ ብሎ ተጽዕኖ ፈጣሪ እንደዚህ ነው። አሸርጋጅ ነው። አበሻ ሰይፉ፣ ግን ኢትዮጵያ ማትረሳው ውለታ ውለሃል። ለመቄዶኒያ ለዶክተር ቢኒ አንድ ቢሊዮን ብር እንቅልፍ እያጣ ያዘጋጀው ወንድሜ ነው። ሶስት ደቡብ አነሳ። ደቡቦች በሙሉ አዶና አዶና ያሉ ተሸወዱ። ደቡቦች ሰገጤ ሰገጤ ነው። አዶናይ በጣም ሰገጤ ነው። የደቡብ ህዝብ ፍቅር መሆኑን ስለሚያውቅ በትንሽ ነገር አታለላቸው። ደቡብ በትንሽ ነገር አክባሪ ነው፣ ጨዋ ህዝብ ነው። ደቡብ በትንሽ ነገር አታሏቸው፣ ሶሻል ሚዲያውን አጥለቀለቀው። እኔ የምለው ግን ቤተሰብ አንዳንድ ሰዎች አሉ እና ከዚህ ሀገር ወደ ሌላ ሀገር ሄደው ሲኖሩ አበሻ እንደዛ እንደዛ ይላሉ። እንዴት ነው ኮ የእነሱ ሆርሞን ተቀይሮ ነው? እኔ ምንም እየገባኝ አይደለም። ሆርሞናቸው ማለት ወደቾቹ ዘር እንትን ተብሎ ምናም ከሆነ እኔ እዛ ከሄዱ በኋላ የሚሰጥ ነገር ካለን ያላል። ግን አንድ ሰው ከዚህ ሌላ ቦታ ሄዶ እንደዛ ምናምን ማለቱ አያስፈልግም። ይገትል ደግሞ አዶናይ ሰግጥ ምናምን። አዎ ልክ ነው እንዴ። ሁሉም ሰው እኮ ፈርቶ የሆነ ስኪል እያሉ ምናምን በየቤቱ ቁጭ ብሏል አይደል እንዴ የትኛውም ሰው ማለት ለማያበላው ለማያጠጣው ለማያለብሰው የሆነ ነገር ለማያረግለት ሰው ሁሉም ሰው ቤቱ ቁጭ ብሎ እንትና እንደዚህ ቢለኝስ እንትና እንደዚህ ቢያረገኝስ ምናም ብሎ ሁሉም ቁጭ ብሏል ቤት አዶናይ ደግሞ ሰግጡ ስለ ሰዎች አታስቡ ሰዎች ምን ይለኛል አትበሉ ስግጥ ብላችሁ ወታችሁ ስሩ ነው ያለው ይሄ ሰውዬ ማለት ነው እና የመር ይሰግጣሉ እንሰግጣለን ይሰገጣል ገና እንዴ ገና ሰግጥ ይስፋፋል ማለት ነው ቤተሰብ እንግዲህ ይደበረው ካለ ይደብረው ይሰገጣል ነው እና ቤተሰብ ይህንን ለማለት ፈልጌ ነው እና ደግሞ ትላንት እና የለቀቅነው ሾርት ፊልም ነበረ። እየገባችሁ ብታዩት ደስ ይለኛል። በጣም እንደምትወዱት ተስፋ አደርጋለሁ። በዚህ ቪዲዮ ያላችሁን ሀሳብ አስተያየት ኮመንት አድርጉልኝ። በሚቀጥለው ባበደ ቪዲዮ እስክንገናኝ ድረስ ቪዲዮውን ላይክ እና ቻናሉን ሰብስክራይብ ማድረግ እንዳትረሱ የሚ